በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። ክቡራን የመንፈስ ቅዱስ ልጆቻችን፣ ይህንን ድምፅ የምትሰሙ በያላችሁበት የእግዚአብሔር ሰላም ምሕረት፣ ቸርነትና የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እንግዲህ እንደሚታወቀው በአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤት ማደራጃ መምሪያ የሰንበት ትምህርት ቤት አንድነት እጅግ በጣም በርካታ የሆኑ ተማሪዎችን ከዚህ በፊት መፈተኑ ይታወቃል። በዚህም መሰረት ጥሩ ውጤት ያመጡትንና ወደ ቀጣይ ክፍል የሚዛወሩትን ከ14 ሺህ ተማሪዎች መካከል ወደ 11800 የሚሆኑ ተማሪዎች እንዲያልፉ የተደረገ ሲሆን ቀሪዎቹ ደግሞ በድጋሚ እንዲፈተኑ ሆኗል። ስለዚህ ጥቅምት 30 2018 ዓ ም በአዲስ አበባ በተለምዶ የሚሊኒየም አዳራሽ በሚባለው ስፍራ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ብፁዓን አበው ሊቃነ ጳጳሳት እና ልዩ ልዩ የስራ ኃላፊዎች በተገኙበት በልዩ ስነስርዓት ደቀ መዛሙርቱ ስለሚመረቁ ከቀኑ ስድስት ሰዓት ጀምሮ ይህንን ድምፅ የምትሰሙ ሁላችሁም በተለይም ደግሞ የተመራቂ ቤተሰቦች የሆናችሁ ሊቃውንተ ቤተ ክርስቲያን፣ የአድባራትና ገዳማት አስተዳዳሪዎች፣ ጸሐፊዎች፣ የስብከተ ወንጌል ክፍል ምክትል ሊቃነ መናብርትና ሁላችሁም የአዲስ አበባ ሀገረ ስብከት አገልጋዮች የሆናችሁ በስፍራው ተገኝታችሁ ልጆቻችሁን እንድታስመርቁ እናሳስባለን። እንደሚታወቀው የሰንበት ትምህርት ቤት አጀማመርም በአዲስ አበባ ከተማ በታሪክ እንደሚታወቀው በ1937 ዓመተ ምሕረት ሰንበት ትምህርት ቤት በዚሁ በአዲስ አበባ ከተማ እንደተጀመረ ይታወቃል። አሁን ደግሞ ይሄ በልዩ ስነ ስርዓት በልዩ መርሃግብ የማስመረቁ ሂደትም ደግሞ እንደዚሁ በአዲስ አበባ ከተማ የሰንበት ትምህርት ቤት አንድነት ባደረገው ከፍተኛ ጥረትና ያላሰለሰ ስራ በጣም በሚገርም በሚያስደንቅ ሁኔታ ልጆቻችንን ያስመርቃል እና በዚህ መርሃ ግብር ላይ ማንም ሰው እንዳይቀር ጥሪያችንን እናስተላልፋለን። ከቀኑ ስድስት ሰዓት ጀምሮ ስለሆነ መርሃ ግብሩ ሁላችሁም እንድትገኙ እናሳስባለን። እግዚአብሔር ከሁላችን ጋራ ይሁን።